ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችን እናቀርባለን። ዛሬ በለንደን ደማቅ ትዕይንተ ህዝብ ተካሂደዋል። ኢትዮጵያውያን ያካሄዱት ትዕይንተ ህዝብ በቅርብ ጊዜ በለንደን ከተካሄዱት ትዕይንቶች ሁሉ በተሳታፊ ቁጥር ትልቅ እንደሆነ ነው የሚነገረው። በዕለቱም የሻማ ማብራት ፕሮግራም ተካሂደዋል። በአጠቃላይ ዛሬ ለንደን በኢትዮጵያውያን ደመቅ ብላ እንደዋለች ነው ያገኘነው መረጃ የሚያመለክተው። ወደዚያው ደውለናል። አዲስ ሰለሞን መስመር ላይ ይገኛል። እንግዲህ ለንደን ጠንካራ የፋኖ ደጋፊ ኮሚቴ አለን። በተለያዩ እንቅስቃሴዎች ውስጥ ይሄ የለንደን ፋኖ በሚል የሚታወቀው ስብስብ የተለያዩ ዝግጅቶች ላይ በመታደም የኢትዮጵያውያንን ድምፅ በማሰማት የሚታወቅ ነው። ዛሬም ይህንን የተቃውሞ ሰልፍና የሻማ ማብራት ስነ ስርዓት በማስተባበር ትልቁን ድርሻ ወስደዋል። ይህንን አስመልክቶ እንግዲህ ከአዲስ ሰለሞን ጋር ቆይታ አደርጋለሁ። አዲስ ዛሬ በጣም በተለየ ሁኔታ ነው ለንደን ደመቅ ብላኝ አለችው። በእናንተ ምናልባት ዝግጅቱ በአጠቃላይ በአውሮፓ ደረጃ የታቀደ እንደሆነ ነው የሰማሁት፣ ነገር ግን ዛሬ ለንደን ከፍተኛ ድምቀት እንዳለው ሰምተናል። ሰላም መሳይ፣ አመሰግናለሁ። በነገር ታሪክ ለንደን ላይ በትልቁ ግዙፍ ነው ብልም ምንም እንትን የሚለው ነገር የለም እና በጣም ትልቅ ሰላማዊ ሰልፍ ነው የተካሄደው። በጣም ከሚገርመው የአማራ በዩኬ ግብረ ኃይል ያዘጋጁት ነው። ያው ለንደን ፋኖም ትልቁን ድርሻ ተወስዷል። የአማራ አንድነት ድርጅትም በዩኬ እሱም አለበት። በርሚንግሃም፣ ማንቸስተር በቃ ተገልብጦ ነው የመጣ፣ በሁለት በሶስት አውቶቡስ ነው የመጡት እና በጣም ትልቅ ነው። ከሚገርመው ነገር በሰላማዊ ሰልፍ የማይፈቀድ ቦታ ነው የፈቀዱልን፣ በተለይ የለንደን እምብርት የሆነው የገበያ ማዕከል ኦክስፎርድ ሰርከስ እና በቱሪስቱ የታወቀው ፒካዲሊ የሚባል ቦታዎች አሉ። ሶሆ የሚባል አብዛኛው የለንደን እምብርት ነው፣ ዋናው እምብርት ነው። የቢዝነስ ሴክተር ቦታ ነው። ኢን ቢሊየን የሚካሄድበት ኢን ቢሊየን ፓውንድ የሚካሄድበት የቢዝነስ ሴንተር ነው፣ ያዘጋ ነው። እና በጣም ትልቅ ሰላማዊ ሰልፍ ነበር። መአት ፖሊስ አጃቢ ነበር። በጣም ከሚገርመው መልዕክቱ በተለያዩ ነጮች በሌፍሌት የተበተነው እኔ ከአምስት ከስድስት ሺህ ለፍሌት በላይ ነው እየተበተነው። እና በጣም ትልቅ ግዙፍ ግዙፍ ግዙፍ የሆነ ሰላማዊ ሰልፍ ነው ያካሄድ ነው። ከበርሚንግሃም የመጡ ልጆች በትሪት እንደተለመደው እያገዛዝ እያደረገ ያለውን መከራና ስቃይ የሚያሳይ ትሪት ያሳዩበት፣ ከማንቸስተር የመጡ ልጆች የጮሁበት እና ትልቅ ሰላማዊ ሰልፍ ነው የተዘጋጀው። እና በእውነት ዩናይትድ ኪንግደም አማራ በጣም ነው የኮራሁት። መሳይ እንደ አላማው ምንድን ነው እንደሰማ ነው ከሆነ በተለያዩ አካባቢ ተቃዋሚዎች በአውሮፓ ደረጃ የሚካሄድ ትዕይንት እንዳለ ነው የተነገረው። እንግዲህ እናንተ ቀዳሚውን ስፍራ ወስዳችሁ በዩናይትድ ኪንግደም የአማራ ማህበር፣ እንደዚሁም በተለያዩ የእንግሊዝ ከተሞች ያሉ ኢትዮጵያውያን በተለይም የአማራ ብሔር ተወላጆች በሰልፉ ላይ እንደታደሙ ነው የሰማ ነው። በምሽቱም እንደዚሁ የሻማ ማብራት ስነ ስርዓት አከናውናቸዋል። እንዲ አላማው አጠቃላይ ዓላማው ምንድን ነው? እንደሚታወቀው በአማራ ላይ የሚደረጉ ግፍና መከራ ያው ቀደም ብሎ ይታወቃል። ነገር ግን አሁን ያ ግፍና መከራ መልኩን ቀይሮ በእህቶቻችን ላይ የተደረገው አሰቃቂ ወንጀል በዓለም ላይ ተደርጎ የማይታወቅ እህቶቻችን ጡታቸውን ቆርጠው ቆዳቸውን ገፋው ለዓለም ሕዝብ ያቀረቡበት አረመኔያዊ ስራ በእውነት እንደ አማራ የሚያስተኛ ስላልሆነ እህቶቻችንም ራሱ ለማሰብ እና የነሱን ሻማ ማብራት ያካሄድንበት ነው። ግፉ እና መከራው ከዚህ የበለጠም ቢሆንም ግን አሁን በጣም በጣም አሰቃቂ ላይ ደረጃ ላይ ስለደረስን ይህ አገዛዝ በሆነት በአጭር ጊዜ ውስጥ ካልተወገደ እያንዳንዱ ይህጣ እንደሚደርሰው በተለይ አማራው ደግሞ በዛ መሬት ላይ መኖር የተከለከለበትና እንዳይኖር ገብተው በድሮንም በተለያዩ መሳሪያዎች እየጨፈጨፉት ሰንጋ ቀልበው እነ ሽመልስ አብዲሳ እንደተናገሩት በሬ ቀልበው ከኦሮሚያ ክልል የቀለበው ሄድና ሂድና አንገቱን ቁረጠው፣ ጡቱን ቁረጠው፣ እግሩን ቁረጠው፣ የወንድ ልጅ ከሆነ ብልቱን ቁረጠው ብለው የላኩት ነፍሰ በላ ሰራዊት እያየን መተኛት ትላልቻል ይህን ለአለም ለማሳወቅና ብሎም ደግሞ የአማራ ሶሊዳሪቲ ወይንም አማራ አንድ ሆኖ የመጣብንን መከራ ተጋፍጠን በጋራ ሁነን ኢትዮጵያ ለኢትዮጵያኖች የተመቸች አገር ለመፍጠር ጊዜና ወቅቱ አሁን ነው በሚል ነው ሁላችን ተነስተን ይህን ሰላማዊ ሰልፍ ያካሄድ ነው መሳይ እንደው የህዝቡ ስሜት ማለት የተሳተፈው ኢትዮጵያውያን ስሜት ምን ይመስላል በእርግጥም እጅግ የሚያስቆጣ ነው እየተደረገ ያለው አሁን ደግሞ የድሮን ጥቃት በሰፊው እየተከናወነ ይገኛል ሰላማዊ ዜጎች ላይ ሰላማዊ ተቋማት ላይ ነው። የአብይ አህመድ አገዛዝ ይህንን የድሮን ጥቃት እያከናወነ የሚገኘው በጎጃም፣ በጎንደር፣ በሸዋ እንደዚሁም በወሎ ነው ጥቃቱ እየተፈጸመ ያለው። የሴት ወታደሮች ላይ የተፈጸመውን ጥቃት እንደዚሁ የኢትዮጵያን ህዝብ እንዳስቆጣ የሚገኝ ነው። እንደው ስሜታቸው ምንድን ነው? ይህ ነገር የተፈጸመው በሀያ አንደኛው ክፍለ ዘመን ላይ ነው። በዚህ ዘመን ኢትዮጵያ ምድር ላይ እንዲህ አይነት ጭካኔ ተፈጽመዋል። እንዴት ነበር እንደው የህዝቡ ስሜት? መሳይ በእውነቱ በአለም ላይ እንደው ሚዲያ ስላለ በጣም ዘግቦ ከሚያስቀረው ታሪክ በጣም አሰቃቂው በኢትዮጵያ ምድር ላይ የሃይማኖት መሰረት በሆነች በክርስትናውም በስልምናውም በሌሎችም ሃይማኖት የበላይነትን ቀደምት ታሪክ ያላት ሀገራችን ላይ እንደዚህ አይነት ዘግናኝ በእውነት እኔ ለትውልድ እኔም ለመስማትም የሚቀፍ የሃይማኖት አባቶች ዝም ያሉበት የሃይማኖት በተለያዩ ሃይማኖቶች ያሉበት ጸጥ ያሉበት እኔ እንደ ተአምር እንደ ታሪክ የሚዘከር በጣም አሰቃቂ የዘመናችን ማለትም የሀይ ሁለተኛው መቼም ሊፈጸም የማይችል አሰቃቂ አሰቃቂ ግፍ ነው እየተፈጸመ ያለው። ይህ በአማራው ላይ ብቻም ሳይሆን በተለያዩ አካባቢዎችም ይፈጸማል። ግን በአማራው ላይ እየደረሰ ያለ ግን እንደ ጅምላ ጭፍጨፋና እንደ በሩዋንዳ ላይ በቱቱሲ ላይ የተፈጸመው የዘር ጭፍጨፋ ከዛ በላይ መጠኑ ከዛ በላይ የሆነ ነው። ዓለም ዝም ብሎናል። ዓለም ጸጥ ብሎናል። ነገር ግን እንደ አማራ ግን መተኛት የማያስችል ቤት መቀመጥ የማያስችል አንድነት ፈጥረን ይህን አገዛዝ ሰብረን መጣል የሚያስችል አረመናዊ ጭፍጨፋን ያስኬደውና ያካሄደውና በእውነት ይህን እያየ ዝም የሚል ኢትዮጵያዊ፣ ይህን እያየ ዝም የሚል የሃይማኖት አባት፣ ይህን እያየ ዝም የሚል ሌላ ማህበረሰብ፣ የዓለም ማህበረሰብ በእውነት በታሪክ ይጠየቃል። በታሪክም ሲዘገብ ይኖራል። ምንም ያላደረጉ በተለይ በአሁኑ ወቅት በጣም ማዝ ነው። እዚህ ሰላማዊ ሰልፍ ብዙ ሻማ መብራቱ ላይ የሃይማኖት አባቶችን ጋብዘን ነበር። አንድም አልተገኙም። በጣም ነው የሚያሳፍረው። እነኝህ ሰዎች ነገ ጧት የያዙትን መስቀል ማክበር ካለባቸው እየሞተ ያለው ሆም ብሎ እየተገደለ ያለው የሰሜኑን የክርስትና ብቻ ሳይሆን የእስልምና ጥንታዊ መሰረት ያላቸውን እያጠፋ ያለ መንግስት ነው እና ትንሽ አሳፋሪ ነው፣ ዘግናኝም ነው። በእውነት መሳይ ይሄን ዘግናኝ ነገር ኢትዮጵያዊ ነኝ ብሎ ለመናገር ወይንም በዚህ ሰዓት በዚህ ሀገር ላይ እዚህ ባለው ነጭ ላይ የት ነህ ሲባል አገሬን ቀስ የሚያሳፍር ስራ ነው የተሰራውና፣ አሳፋሪ ነው። ወቅቱ አሁን ነው፣ ይህን ሰው ማስወገድ የምንችልበት ወቅት አሁን ነው ብዬ ነው የምቀምጠው። መሳይ እንግዲህ ምን አደረጋችሁ? ይሄ ምናልባት ለእንግሊዝ መንግስት ነው። በመጨረሻም ጥያቄያችሁን ወይም ደግሞ ቁጣችሁን የገለጻችሁት በመጨረሻ ምን አደረጋችሁ? ከሻማ መብራቱም ሆነ ከዚህ ከሰላማዊ ሰልፉ በኋላ መልእክታችሁ ለማን ነው እንዲደርስ ያደረጋችሁ? ደብዳቤ ተዘጋጅቷል። ለእንግሊዝ ጠቅላይ ሚኒስትር የሚገባ ደብዳቤ ተዘጋጅቷል። የፖሊስ ሪፕሬዘንታቲቮች አሉ፣ ብዙዎች አሉ። እነሱን አስገብተናል። በእውነት የእኛ እንቅስቃሴ ይታወቃል፣ በእንግሊዝ መንግስት ይታወቃል። ለዚህም ነው ፖሊሶች የሚያደርጉልን እንክብካቤ ቀላል አይደለም። ምክንያቱም በኢትዮጵያ ላይ የሚፈጸመውን ግፍና መከራ ጠንቅቀው ስለሚያውቁ ትልቅ እንክብካቤ ነው የሚያደርጉልን። የያዝነው ምስል በእውነት በአንደኛው ክፍለ ዘመን ነው እንደ የተፈጸመ እያሉ ነጮች ቆመው ነበር የሚያዩት። በጣም ከሚገርምህ ኦክስፎርድ ሰርከስ የሚባለው የገበያ ማዕከል ፒካዲሊ ሰርከስ የሚባለው ሚሊየን ቱሪስት ነው ያለበት ቁሞ ያየው ቱሪስት ማአት ነበር። ወደ ከአምስት ሺህ ከስድስት ሺህ በላይ ልፍሌት የተወሰደው እና ቁሞ ነበር። በቃ አብዛኛው ሲያዝኔ ነበር፣ ቁሞ ነበር። ምንድን አለም፣ ምን እየሰራ ነው የማለት ያክል ነው እንትን ሲሉ የነበሩ እና ለጠቅላይ ሚኒስትሩ ይደርሳል። ደፍነት ደግሞ ያውቁታል፣ ቀደም ብለን ዝግጅቱ ስንናገር ያውቁታል። ለንደን ፋኖ በተለያየ ቦታ ላይ የሚያደርጋቸውን እንቅስቃሴ ጠንቅቀው ያውቃሉ። እኛም እንደምታየው ማንንም ማናስፈቅድም፣ አስፈላጊ ነገሮች ሲሆኑ ያው ዘለን ነው የምንሄደው፣ ግን በፖሊስ የደረሰብን ችግር የለም። ምክንያቱም መከራና ስቃዩን ስለሚያውቁ ከኛ ጎን ነው የሚሆኑት እና ደብዳቤዎችን አስገብተናል። አይሆፕ መልስ በቅርቡ ይሰጠናል ብዬ አስባለሁ። እንደው በመጨረሻ እንግዲህ ይሄ አይነት ስሜት፣ እንዲህ አይነት ትዕይንት፣ እንዲህ አይነት ቁጣ በመላው አውሮፓ እንደሚካሄድ ነው። ምናልባትም ወደዚህም ወደ ሰሜን አሜሪካ ይመጣል፣ ተመሳሳይ የሆኑ የህዝብ ትዕይንቶች እንደሚኖሩ ይጠበቃል። እንደው አጠቃላይ ምን ማለት ይቻላል? ይሄ አይነት መልዕክት ያስፈልጋል በዚህን ወቅት ላይ በተለይ አገዛዙ ጭካኔ በሚፈጽምበት ጊዜ፣ ሰላማዊ ዜጎች ላይ እንዲህ አይነት ጭፍጨፋ በሚያከናውንበት ጊዜ ውጭ ያለው ኢትዮጵያዊ ድምፁን ማሰማት አለበት። ከድምፅ ከማሰማትን ባሻገር ጉዳዩ በዓለም አቀፍ ፍርድ ቤት እንዲታይ ጫና መፈጠር ያለ ያለበት እንደሆነ ይታመናል። እንደው በመጨረሻ የምትለው ነገር ካለ ወንድሜ መሳይ